ሲጀመር እንደዚህ አይነት ስህተት ይታረማል ምን ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም እሷን ትመስላላችሁ በጭራሽ ጠልለን እንወዳቸዋለን። ሌሎቻችሁም ደግሞ ኃላፊነት ይሰማችሁ። አገኘው ብለህ እኛን ስም አታጥፋ። በንግግር መፍታት ይቻላል። እኛም ለተናገርናቸው መጥፎ ቃላት ደግሞ እኛም ይቅርታ ጠይቀናል። እዛ ላይ ያሉት ቲክቶከሮች አክባሪያዎቻችን ነበሩ። ሲያዩን በደስታ ነው ያናገሩን። ሁላችንም እናመሰግናለን። ሌሎች ባልደረቦቻችን እነሰይድኪያር እነማንደፍሮ እነግርማቸው ከሰሞኑ በስፖርቱ ዙሪያ ላይ የተለያዩ ነገሮች ሲነሱ እንደነበር ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እኔ ከአንደበቴ ምንም አይነት ክፉ ነገር የማወጣ ሰው አይደለሁም። ምንም አይነትም ከአንደበቴ አልወጣም። መረጃዎችን ከማድረስ ባለፈ ማለት ነው። አሉላ ከላይ ቅድም እንደሰማችሁት ማለት ነው። ዛሬ ከጋዜጠኞች ጋር በአዲስ አበባ ስፖርትና ወጣቶች ቢሮ ተገናኝተን እጅግ በጣም ከምናከብራቸው ከነሰይድ ኪያር ከነአሉላ ከነግርማቸው ከነሶፎን ያስከና አዳነ እንዲሁም ደግሞ ከእግር ኳስ ተጫዋቾችም ታዲያ እነ ዳዊት እስጢፋኖስ ከዚህ ባለፈም እነ ምን ያህል ሌላው ደግሞ ጋዜጠኛ የረሳሁት ነዋይ ሊዮናስ። እነዚህ ሁሉ በአንድ ላይ እንግዲህ ተገናኝተን ውይይት አድርገናል። እጅግ በጣም ውጤታማ የተባለ ውይይትን ያደረግነው አብረን ስለምንሰራበት ሂደትም ብዙ ተነጋግረናል። በዚሁ ግን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ በላይ ደጀንን እጅግ በጣም አመስግኑልኝ። 2056 ጀምሮ የኢትዮጵያ እግር ኳስን በንቃት እንደሚከታተል አንድ ኢትዮጵያዊ፣ እንዲሁም ደግሞ ከ2006 በፈረንጆቹ ዓመት ጀምሮ የውጭ ኳስን እንደሚከታተል አንድ የኳስ አፍቃሪ ምንም አይነት እነዚህን ሰዎች የመናገር ሞራልም የለኝም፣ ምንም ነገር በዚህም ዙሪያ ታዲያ ከሁሉም ጋር ተነጋግረን ተግባብተን ያጠፋነው ካለ እንደ ህዝብም እንደ ጋዜጠኞችም እንደ ማንም ይቅርታ የምንል ተነጋግረናል። ሁሉም ሰው የራሱን ሪስፖንሲቢሊቲ ወስዳል ብዬ አስባለሁ። እኔም ለምናገረው ለማደርገው ነገር ኢንዲቪጁዋል የተሆነ ሪስፖንሲቢሊቲ ወስዳለሁ እጠየቃለሁ ማለት ነው። ታዲያ በዚሁ አንድ ነገርን ላንሳላችሁ። እኔ የአርሰናልን መለያ ያደረኩበትን ምክንያት ማለት ነው፣ ጨዋታው በቲክቶከሮች መካከል የተደረገው የአርሰናል ደጋፊ ቲክቶከሮችና የማንቸስተር ደጋፊ ቲክቶከሮች ተብሎ ነው። ታዲያ ይህንን ጨዋታ አድርገን እንደጨረስን ወዲያው የቅድስ ጊዮርጊስ እናም የመቻል ጨዋታ ተጀመረ። ከስቴዲየም መውጣት አልቻልኩም። በእርግጥ መኪና ውስጥ ልብስ ነበረኝ፣ መቀየር አልቻልኩም ማለት ነው። ወጥቼ አልቀየርኩም፣ ምክንያቱም እኔ እንደ አርሰናል ደጋፊ ነበር፣ ከአርሰናል ደጋፊዎች ጋር ነበርኩኝ። እሱን መለያም አድርጌ ነበረ ሜዳ ላይ ያለሁት። ያም ታዲያ በሀገራችን እግር ኳስ ውስጥ ተገቢ አይደለም የሚል ጥያቄ ተነሷል። ይህንንም እቀበላለው፣ ትክክል ነው። ሌላው ደግሞ የመልበሻ ክፍል ጉዳይ ሲሆን ከቡናና ከጊዮርጊስ በነበረ ጨዋታ እኛ በጭራሽ መልበሻ ክፍል አልገባንም። ነገር ግን ትራኩ ላይ ሆነን ቪዲዮዎች እንድንቀርስ ተደርገናል። ያም ስህተት ከሆነ እኛም ይቅርታ እንጠይቃለን። ሌላኛው ደግሞ መልበሻ ክፍል ተገብቷል። አዎ፣ አርሰናል ከማንቸስተር ደጋፊዎች ጨዋታውን በሚያደርጉበት ሰዓት ልብስ የቀየሩት መልበሻ ክፍል ነው። እሱም ታዲያ እሁድ ከዋንጫው ጨዋታ በፊት ነው። እዛ ውስጥም ታዲያ ለሆነውና ለተደረገው ነገር እኔ ላደረግኩት እኔ እጠየቃለሁ፣ ሌላው ላደረገው ሌላው ይጠየቃል። ስህተት ከሆኑ ጉዳዮች ላይም ሁሉም ሰው ይቅርታ የማለትም ድፍረቱ ገጽ አለው ብዬ አስባለሁ።